ከ93 ሀገራት የተወጣጡ የኢንሹራንስ ህግ አንቀሳቃሾች አቅራቢዎችና ፖሊሲ አውጪዎችን ጨምሮ በርካታ ተሳታፊዎች የተገኙበት የአፍሪካ ኢንሹራንስ ድርጅት ዓመታዊ ጉባኤ በአዲስ አበባ መካሄድ ጀምሯል። ይህን ጉባኤም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በይፋስ ጀምረውታል። የክፍያ ሚዛን ማስተካከል የአፍሪካ የዕዳ ጫና የኢንሹራንስ ኩባንያዎች ላይ እንዴት ተጽዕኖ ያሳድራል በሚል መሪ ሀሳብ እየተካሄደ በሚገኘው ጉባኤ ላይ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ችግሩ ለኢንሹራንስ ኩባንያዎች በቀላሉ የሚታለፍ አለመሆኑን አንስተዋል። በዓለም ዙሪያ ያሉ ሀገራት እያደገ ካለ ዕዳና የበጀት ጫና ጋር እየታገሉ ነው። ይህ ችግር ለኢንሹራንስ ኩባንያዎች በቀላሉ የሚታለፍ ሳይሆን ብዙ ነገርን ሊቀይር የሚችል ነው። ከኢንቨስትመንት ከባቢ እስከ አሴት ደህንነት፣ ከተጠቃሚዎች ፍላጎት እስከ ኢኮኖሚ መረጋጋት የሚዘረጋ ተጽዕኖ አለው። ስለዚህ ጊዜው ማሰብ፣ ዕውቀትን መጋራትና ወደፊት የሚያሻግሩ መፍትሄዎችን በጋራ መፈለግን የሚጠይቅ ነው። በአፍሪካ ያለው የኢንሹራንስ አሰራር ሊያድግ ይገባል። ኢትዮጵያም በታሪካዊ የሽግግር ምዕራፍ ላይ እንደምትገኝ የጠቆሙት ምክትል ጠቅላይ ሚኒስትር ተመስገን ያደረገቻቸው የለውጥ ስራዎችም በርካታ ውጤቶችን እያስገኙ መሆናቸውን ጠቁመዋል። በሀገር በቀል የኢኮኖሚ ማሻሻያ ማዕቀፍ ኢኮኖሚያችንን እያዘመንን ነው። ተወዳዳሪነትን እያሳደግን የግሉ ዘርፍም በተሻለ እድገት ላይ እንዲገኝ እያደረግን ነው። በኢትዮጵያ ለፈጠራ ልዩ ትኩረት የሚሰጥ ንግድን የሚያሳድግ እና ኢንቨስትመንትን የሚያበረታታ አሰራር እየተዘረጋ ነው። ጠንካራ የፋይናንስ ዘርፍ ቁልፍ መሆኑን እንገነዘባለን። የኢንሹራንስ ዘርፍ ደግሞ የፋይናንስ ዘርፉ ማዕከል ነው። ለዚህም ነው ወሳኝ እርምጃዎችን እየወሰድን ያለ ነው። ከእርምጃዎቻችን መካከል ገለልተኛና የኢንሹራንስ ተቆጣጣሪ ባለስልጣን ማቋቋማችን አንዱ ነው። መንግስት ያደረጋቸው የሪፎርም ስራዎች የፋይናንስ ስርዓቱን በማዘመን ረገድ አይነተኛ ሚና እየተጫወቱ መሆኑን ያጠናከሩት ደግሞ የብሔራዊ ባንክ ገዢው ማሞ ምህረቱ ናቸው። አሁን ላይ በኢንሹራንስ ኢንዱስትሪው ያሉ ሪፎርሞችን እያሳደግን እንገኛለን። አዲስ የኢንሹራንስ አዋጅም እየተዘጋጀ ነው። ይህ የሕግ ማሻሻያ ለኢትዮጵያ የኢንሹራንስ ገበያ ጠንካራና ዘመናዊ መሰረትን የሚጥል ነው። በተጨማሪም በዘርፉ ዘላቂ የሆነ ድጋፍ ለማምጣት የሚያስችሉ የኢንሹራንስ ዋስትና አስተዳደር እንዲሁም የአደጋ ስጋትን መቀነስ መሰረት ያደረጉ መመሪያዎች ረቂቅ ተዘጋጅቷል። ሰስተናብሊቲ ኦፍ ዘ ሴክተር። አፍሪካ ከገጠሟት ኢኮኖሚ ፈተናዎች ጀርባ ያለው የዕዳ ጫና መሆኑን የሚናገሩት የአፍሪካ ኢንሹራንስ ድርጅት ፕሬዚዳንት ፓቲ ማርቲን፣ ዕዳው ከጊዜ ወደ ጊዜ እየጨመረ መምጣቱን ገልጸው በርካታ ተግዳሮቶችን ጋርጧል ብለዋል። የብድር ጫና በማህበረሰቡ ላይ ከሚያስከትላቸው ተግዳሮቶች መካከል የተጋላጭነት መጨመር፣ የኢንቨስትመንት ውስንነት፣ የዋና ዋና አገልግሎቶች ተደራሽ አለመሆን፣ ፍታዊ ያልሆነ የፋይናንስ ስርዓትና የመሳሰሉት ይገኙበታል። አሁን ያለው አለም አቀፍ የፋይናንስ ስርዓት ከፍተኛ የብድር ጫናና ውስን የፋይናንስ አቅርቦት ባለባቸው በማደግ ላይ ባሉ ሀገራት ውስጥ ፍታዊነትን የሚያሰፍን ሲሆን ይህ ደግሞ ሀገራቱን በብድር አረንቋ ውስጥ በመዝፈቅ እድገትን የሚያቀጭጭ ውስጥ ነው። የአፍሪካ ኢንሹራንስ ድርጅት ኢትዮጵያን ጨምሮ በ47 የአፍሪካና በ12 ከክፍለ አህጉሩ ውጭ ባሉ ሀገራት ውስጥ የሚገኙ ሀገራትን ያካተተ ሲሆን የአፍሪካን የኢንሹራንስ ኢንዱስትሪ ለማስፋፋትና ለማሳደግ የተቋቋመ ድርጅት ነው።